ተማቢሉ በገጠሩ ሕጻናቱ እያባረሩ የሚጫወቱባቸው ከአርሶ አደሩ ዘንድ ደግሞ እዚህ ግባ የሚባል ጥቅም እንኳን እንደማይሰጡ የሚገመቱ ነፍሳቶች አሉ። ተፈጥሮን ከሰው ልጅ ተፈጥሮን ከራሱ ከተፈጥሮ ጋርና ከፍጥረታት ጋር አስማምቶ የመኖር ሚስጥር ደግሞ ጤናማ ሥነ ምህዳርን ለመጠበቅና ዓለም አቀፍ የምግብ ዋስትናን ለመደገፍ ያስችላል። ይህንን ባለመረዳት ከአርሶ አደሩ ማሳ የሚበቅሉ ሰብሎችም ሆነ ተክሎችን በመቅሰም የአበባ ብናኝ ይዘው የሚዘዋወሩ ነፍሳቶች ከንብ በስተቀር ሌሎቹ እንደሚጠቅሙ ካለማሰብና ትኩረት ካለመስጠት በመነጨ ነፍሳቶቹ የተለያየ ጉዳት ሲደርስባቸው አርሶ አደሮቹም ከምርታቸው ማግኘት ያለባቸውን ጥቅም እያጡ ስለመሆናቸው የሚጠቁሙ ሀሳቦች አሉ። ለዚህ ማሳያ ደግሞ በወንዶ ገነት ወረዳ ወተራ ወተራና ቀጨማ ቀበሌ ገበሬ ማህበር ውስጥ በእርሻ ስራ የሚተዳደሩት አርሶ አደር ተስፋዬ ህዋታና አርሶ አደር ሹሬ የሸቱ ግንዛቤያቸው በዚህ ልክ ነው። ጥንዝዛኒም ሁላ ይከታተላሉ ኒበ ቀፎ ውስጥ ከገባ ንቡን ስለሚያበላሽ ስሙን ስለሚያበላሽ ይከታተላለው። ከመጡ ደግሞ ቀፎ አካባቢ ካጸዳው ይጠፋሉ፣ ዳግም አይመጡ። የብራብሮ ጥቅም ማያውቀው የለኝ። ጥቅማቸውን ደግሞ ማያውቀው ነገር የለኝ። እነሱን ብዙ እውቀት የለንም፣ ግን አንዳንዶችን እንትን እንላለን። ብዙ እውቀት ግን እሱም የለንም። እንደ እነርሱ ሁሉ በሌሎች አርሶ አደሮች ማሳብ እንዘልቅ ንማር በመስጠቷ ምክንያት በውል እንዲጠብቋት አስችሏታል። ሌሎቹ ግን ለምርት መሻሻል አስተዋጽኦ ኖሯቸው ግን ደግሞ ግንዛቤው ባለመኖሩ አንዳንድ አርካቢ ብናኝ ነፍሳቶች እንደምንም ይመለከቷቸዋል። ብዙዎች የዓለማችን ጠቃሚ ሰብሎች እርክበብናይ ላይ ተመሰረቱ ናቸውም። ከአርሶ አደሩ ዘንድ አብሮት የቆየ የግንዛቤ ክፍተት በምርታማነቱ ላይ የሚያሳድረው ተጽዕኖም ቀላል አይደለም ና በሐዋሳ ዩኒቨርሲቲ የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ችግር ፈቺ ጥናት ለማድረግ ባቀረበው ምክረ ሀሳብ ተመርኩዞ በጂአርኤስ ፕሮጀክት በመደገፍ የዘርፉ ተመራማሪዎች ለአርሶ አደሩ ግንዛቤን የሚያስጨብጥ ሀሳብ ይዘው ቀርበዋል። ለዚህ ምርምር መነሻ ሀሳባችን የማህበረሰቡ ግንዛቤ በጣም የሚያነሰ ነው። ምክንያቱም ጥቅም ይሰጣሉ ብሎ የሚያስበው በጣም ጥቂት ነው። ያልተማረውም ብቻ ሳይሆን የተማረው አንዳንዱ ይህን ያህል ጥቅማቸውን በልኮ ያለመረዳት ሁኔታ አለ ማለት ነው። ስለዚህ ከፍተኛ የግንዛቤ እጥረት አለ። ያንን ክፍተት ለመሙላት ነው። ለዚህ ምርምር የተመረጡ አካባቢዎችም በትኩረት ተሰርቶባቸዋል። በባሌ ተራራዎች ብሔራዊ ፓርክና በሁለተኛነት ደግሞ በከፋ ባዮስፌር ሪዘርቭ አካባቢ ያሉትን አርካቢ ብናይ ነብሳት የተለያየ ዝርያ አላቸው። የተለያየ ብዛህነት አላቸው። እነኚህን መሰብሰብ ነው። እዚህ ጋር እንደምታዩት የተለያየ ስብስብ አለን። ግማሾቹ ከባሌ ብሔራዊ ፓርክ የተሰበሰቡ ናቸው፣ ግማሾቹ ደግሞ በከፋ ባዮስፌር ሪዘርቭ የተሰበሰቡ ናቸው። አርካቢብና ነፍሳቶቹን ለመያዝና ለመለየት እንደየአይነታቸውም ለማስቀመጥ የተለያዩ ዘዴዎች እንደ አማራጭ ይወሰዳሉ። ምርምሩ የሚያጠነጥነው ስለ አርካቢ ብናኝ ነፍሳቶችና አርካቢ ብናኞችን ስለሚያበዙ የተክል አይነቶች ነውእና ዘር ማሰራጨትን ተግባር የሚከውኑትም ሁሉም የነፍሳት አይነት ስላለመሆናቸው ምርምሩ ያስረዳል። እነኛ አርካቢ ነብሳት ወይም ኢንሴክት ፖሊኔተርስ የምንላቸው አራት አይነት ናቸው። አንደኛው ሊፒዶፕቴራንስ በሳይንቲፊክ ቢራቢሮ እና ዝርያዎቹ የምንላቸው ነው። ሁለተኛ ደግሞ ሃሚኖፕቴራስ ኦርደር ይሄ እንግዲህ የሳይንስ እንትን ነው። እነሱ ደግሞ ንብና ዝርያዎቹ ማለት ነው። ሌላ ደግሞ እዚህ ጋ ያሉት ኮሌፕቴራንስ ይባላሉ ወይም ቢትልስ የሚባሉት ሶስተኛ ኦርደርስ ናቸው። በአራተኛ ደረጃ ደግሞ ዳይፕቴራንስ የሚባሉት የአንዳንድ የዝንብ ዝርያዎች አንዳንዶቹ፣ ሁሉም አይደሉም፣ እዚህ ነገር ላይ ከፍተኛ አስተዋጽኦ ያላቸው አሉ። ከቢብና የነፍሳቶች በዋናነት አበባ ያላቸው ሰብሎችና ተክሎች መራቢያቸው ነው። የአበባ ተክሎች ስንል እንግዲህ አበባ የሚሰጡ አበባ አንዳንዶቹ በአመት ውስጥ አንድ የሚሰጡ የአበባ ተክሎች ይኖራሉ። ሌሎቹ ደግሞ ሁለት አመት ጠብቀው የሚሰጡ ይኖራሉ። አበባ አፍርተው ከዛ ከአበባ ደግሞ ፍሬ ፈርቶ ወደ ፍራፍሬ እየተለወጠ በዛ መልኩ የሚራቡ ናቸው። ሁሉም ተክሎች አበባ አይኖራቸውም። የተወሰኑት አንጆስፐርም የሚባላሉ በእንግሊዘኛ እነኛ ነው አበባ የሚኖራቸው። አበባ ዋነኛ የመራቢያ ዘዴያቸው ነው ማለት ነው። እርክበ ብናኝ ወይም በእንግሊዘኛ ፖሊኔሽን ዘር ማሰራጨት የምንለውም ነገር አለ። የአበባ ዘር ማሰራጨት የሚያደርጉ የተለያዩ ነገሮች አሉ። አንዳንዶቹ ህይወት ያላቸው ናቸው። አንዳንዶቹ ደግሞ ህይወት የሌላቸው ናቸው። ለምሳሌ ህይወት ከሌላቸው ውስጥ እንደ ንፋስ ውሃ እነኚህ ያሰራጫሉ። ህይወት ያላቸው ደግሞ እንስሳት ናቸው ማለት ነው። እንስሳት ይህንን ከአንዱ አበባ በመቅሰም ከአንዱ አበባ ከወንዴው ወደ ሴቴው የሚያስተላልፉበት ሂደት አሉ ማለት ነው። ከእንስሳቶች ውስጥ ወፎች አሉ፣ ነፍሳት አሉ። የአበባ ተክሎች የሚራቡት እንግዲህ ብናኝ አለ። እርክበ ብናኝ ማለት አንዱን ብናኝ ከወንዴው የአበባ ክፍል አበባ የሚያመነጨው ወደ ሴትዮ አበባ ክፍል አበባ ተቀባይ የሚባለው ወይም በአማርኛ አፈጽጌ ትባላለች በእንግሊዝኛ ከአንተር ወደ ስቲግማ የሚባለውን በሚተላለፍበት ወቅት ነው አበባ ተራቡ የሚባለው። የአበባ ከተራቡ በኋላ ደግሞ ወደ ፍሬ ወደ ፍራፍሬ የሚለወጥበት ሂደት አለ ማለት ነው። ቡና የሀገሪቷ ወሳኝ የኢኮኖሚ ዘርፍ ነው። ይህንንም ቡናም በእነኚህ ምክንያት ነው ብናኙ ከወንዴው ወደ ሴቴው የሚተላለፈው ወይም እርክበ ብናኙ የሚካሄዱት በዋነኛነት ንቦች ናቸው ማለት ነው። እና የተለያዩ ሌሎቹም እንደ ቢራቢሮ እሳት ራት ምናምን የመሳሰሉትም እንትን አስተዋጽኦ ያደርጋሉ ማለት ነው። ስለዚህ የቡና ምርት ሊጨምር የሚችል እነኚህን ስንጠብቅ ነው ማለት ነው። በአጠቃላይ የተፈጥሮን ስነ ምህዳር ለመጠበቅ በሁለተኛ ደረጃ ደግሞ ምርታማነትን ማነትን ለመጨመር እነኚህ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። የሰው ልጅ ከእጽዋት ጋር ያለው ቁርኝት ጥልቅ ነው። እነዚህ ነፍሳቶች የምግብ ዋስትናን ለመደገፍ ከሚሰጡት ጠቀሜታ ባሻገር ተፈጥሮን ከሰው ልጅና ከፍጥረታት ጋር ማስማሚያ ዘዴና ምክንያትም ናቸው። እነኚህ እንግዲህ በጣም ጥቅም አላቸው። ስነ ምህዳሩም ጤነኛ እንደ ሰው የሚታመም ስነ ምህዳር አለ፣ የሚታመምበት ሁኔታዎች አሉ። ጤነኛ ሆኖ ደግሞ እንዲቀጥል የሚያደርጉ ከዛ ውስጥ ከአንዱ ጤነኛ ሆኖ ስነ ምህዳሩ እንዲቀጥል፣ ደኑም እንዲኖር፣ የዱር እንስሳትም እንዲኖሩ፣ ሌሎች የሰብል እህሎችም እንዲኖሩ ሁሉ በአጠቃላይ ተክሎች፣ እንስሳቶች እንዲኖሩ የሰውን ልጅ ጨምሮ ከፍተኛ አስተዋጽኦ ያደርጋሉ። በምሳሌ ለማስረዳት ያህል 75 ፐርሰንት ወይም ሶስት አራተኛው የሰብል እህሎች የሰብል እህሎች ማለት የሰው ልጅ ለምግብነት የሚጠቀምባቸው ለምሳሌ ለመጥቀስ ያህል ፍራፍሬዎች፣ አትክልቶች እና አንዳንድ አዝእርት እንደ ባቄላ፣ አተር የመሳሰሉትም በዚህ በነኚህ ነፍሳቶች ነው እርክበ ብናኛቸው የሚካሄደው ማለት ነው። አለም ግብ ያው የሰው ልጅ ወይም ሌላውም ተፈጥሮ ሊኖር ስለማይችል እነኚህን ማንጠብቅ ከሆነ ይሄ ሂደት ይቋረጣል። በአመት በአለም ዙሪያ በቢሊየንስ ኦፍ ዶላርስ የሚገመት ጥቅም ነው የሚሰጡት እነኚህ ማለት ነው። ስለዚህ ከፍተኛ የኢኮኖሚ ጠቀሜታ አላቸው። ምርታማነትም ለማሳደግ ደግሞ ገበሬው ምርቱን እንዲጨምሩ እነኚህን ነፍሳቶች በእርሻውና በእርሻው አካባቢ መጠበቅና መንከባከብ አለበት ማለት ነው። አለበዛ በቢሊየንስ ኦፍ ዶላርስ በዓለም ደረጃ የኢኮኖሚ ጉዳት ይደርሳል ማለት ነው። የአበባ ተክሎች ካልተራቡ፣ የአበባ ተክሎች ለዱር እንስሳት ምግቦች ናቸው። እነሱ ላይ የሚመገቡ ኑሯቸውን የመሰረቱ አሉ። አንዱ እነኛ በማይኖሩበት ጊዜ፣ የአበባ ተክሎቹ በማይኖሩበት ጊዜ፣ የዱር እንስሳትም ሊኖሩ አይችሉም ማለት ነው። ሳር የሚበሉት ሊኖሩ አይችሉም። ሳር የሚበሉት የማይኖሩ ከሆነ ደግሞ ስጋ በሎቹም ሊኖሩ አይችሉም ማለት ነው። ስለዚህ ጠቅለል ያለ ቀውስ ያመጣል ማለት ነው። እነኚህን ለመጠበቅ እነዚህ የእርክበብና የነብሳቶች ዛሬ ከግንዛቤ ክፍተት የመነጨ ዘርፈ ብዙ ፈተናዎች ተጋርጦባቸዋል። ብዙ ጥናቶች እንደሚያመለክቱት እነ። ለእጽዋቶች መራባት የሚጠቅሙ ርክበ ብናኝ ነብሳት የምንላቸው በጣም ብዙ ፈተናዎች አሉ የተጋረጡባቸው። አንድ ይሄ ነው ተብሎ ብለን ማለት ባንችልም ብዙ ጉዳዮች ናቸው በአንድነት ጫና እየፈጠሩባቸው ተብሎ የሚታመነው። አንዳንዶቹ በጣም በቁጥር እየቀነሱ ነው የሚል ጥናቶች አሉ። አንዳንዶቹ ቁጥራቸው ጨምሮም ሊሆን ይችላል። ለምሳሌ እንደ ንብ ያሉ በአንዳንድ ሀገሮች የሚያሳይ ጥናት ቁጥራቸው ጨምሯል፣ ግን በጣም ብዙ በሽታዎች፣ ግሩፓቸው የመሞት አደጋና በመተካት ብዙ ድካም አለ። ለእነኚህ ጫናዎች አስተዋጽኦ ያደርጋሉ ተብሎ ከሚባሉት ምክንያቶች አንዱ የደን መመናመን ወይም የደን መጨፍጨፍ። እነኚህ ትንንሽ ፍጥረታት ወይም ፖልኔተርስ የምናላቸው የተለያዩ እጽዋቶች እንዲራቡ ትልቁን ድርሻ ቢወስዱም ለእነሱ መኖር ደግሞ እነኛ የአበባ ተክሎች መኖር በጣም አስፈላጊ ነው። ስለዚህ በተለያየ ምክንያት በተፈጥሮ ላይ በሚደረግ ጫና የተነሳ መኖሪያ አካባቢያቸውን ማጣት አንዳንድ ጊዜ ደግሞ እንደዚህ ትልልቅ የተፈጥሮ አካባቢዎች ተቆራርጠው በትንንሽ በሚሆኑበት ጊዜ በቀላሉ ከአንዱ ቦታ ወደ ሌላ ቦታ ተዘዋውረው ሜታቸውን ለማግኘት የሚቸገሩበት ሁኔታ ይፈጠራል እና ቁጥራቸውም የመቀነስ ነገር ይፈጠራል። ሌላኛው ምክንያት ተብሎ የሚነሳው ነገር ምንድን ነው? የአየር ንብረት ለውጥ ነው። የአየር ንብረት ለውጥም ራሱን የቻለ ጫና ያደርጋል። ጫናው በብዙ መልኩ አንደኛ ብዙ ጊዜ እነኚህ ነፍሳቶች አገር በቀል የሆኑ ተክሎች ላይ ነው ቬዝ የሚያደርጉት። ስለዚህ የአየር ንብረት ለውጥ እንግዲህ የሚያመጣው የሙቀት መጨመር የተለያዩ ነገሮች ከትክክለኛው ሂደት ስለሚለወጥ የዛ ለውጥ እነሱ ላይ ተጽዕኖ ያደርጋል። ሌላኛው ደግሞ ከዚህ ጋር ተያይዞ የራሳቸውም የ ላይፍ ሳይክል የምንለው ማለት ትክክለኛ የሚፈልጉት ነገር ሲለወጥ እነሱ የሚደርሱበት ለምሳሌ ለመብረር በሚደርሱበት ጊዜ አበባ ሳይደርስ ይቀራል። ስለዚህ የዛ የሚገናኙበት ጊዜ እኩል አለመምጣት በቁጥራቸው ላይ ትልቅ ጫና ይፈጥራል ተብሎ ይታመናል። ሌላኛው በተለይ ከኛ ሀገር ጋር በተያያዘ ትልቅ ጫና ያደርጋል ተብሎ የሚታሰበው የሰው ቁጥር መጨመር አለ። ያ ደግሞ የሰው ቁጥር መጨመር የምግብ ፍላጎት ከፍተኛ ፍላጎት አለ። ለዛ ሰፋፊ የሆኑ እርሻዎች፣ እርሻዎቹ ደግሞ ጥምር ደን ግብርና ያልሆነ ወይም አንድ ለምሳሌ የስንዴ እርሻ በስፋት እንደዚህ አይነት አንድ አይነት ክሮፖች በሰፊው ብዙ ቦታ ላይ በሚሆንበት ጊዜ እነሱ ደግሞ አበባ ላይ ቤዝ ያደረጉ ስለሆነ የተወሰነ በጣም ውስን የሆነ የምግብ መኖር ፑር ኒውትሪሽን የምንለው ማለት ነው። ስለዚህ የሚፈልጉትን የተለያየ ምግብ ያለማግኘት ሁኔታ የሚፈጠርበት ሁኔታ አለ። ሌላኛው ደግሞ ወራሪ እጽዋት መበራከት ወራሪ እጽዋት የምናምን ኢንቫሲቭ ስፒሺስ የሚባሉት እነሱ ቁጥራቸው እየጨመራ በመጣ ቁጥር አገር በቀል የሆኑት ኔቲቭ ፕላንት በብዛት እነኚህ ፖሊኔተሮች የሚጠቀሟቸውን የመተካት ነገሩ በሆነ ቁጥር እነሱ ምግብ ለማግኘት የመቸገር ሁኔታ ይፈጠራል። ሌላኛው ከኢንቴንሲቭ ይሄ በጣም በስፋት እርሻዎች ላይ መሬት ሳያርፍ ሳይፈራረቅ እንደገና ደግሞ ብዙ እንትኖች እንደ ጥምር ግብርና የምንለው የተለያዩ ነገሮችን በአንድ ላይ እሱ በመመናመኑ ወይም አንድ ነገር ላይ በመሆኑ የተነሳ የሚነሱ ብዙ ችግሮች አሉ። ለምሳሌ ነፍሳቶች ሆነው ተባይ የሆኑ ችግር አምጪ ነፍሳቶች በብዛት የመከሰት ወይም በሽታ አምጪ ህዋስ የመከሰት እነሱ ደግሞ ሲከሰቱ እነሱን መፍትሄ ለመስጠት የተለያዩ ኬሚካሎች ወይም መድኃኒቶች ይረጫሉ። ጸረ ተባይ መድኃኒት እነሱ በሚረጭበት ጊዜ እነዚህም ነፍሳቶች ስለሆኑ ብዙ ጊዜ እነዛ ነፍሳቶች ቀጥታ ያ የተፈለገውን ነፍሳት ብቻ ታርጌት አያደረግም። ስለዚህ እነዚህንም አንድ ላይ ሳይታወቅ ምክንያቱም ማህበረሰባችን ወይም በአርሶ አደሩ ዘንድ የእነኚህ እንትኖች መኖርም ብዙ ላይ ይታወቅ ይችላል ብዙ ጥቅማቸውም ምርት ላይ ነው የሚታየው። ስለዚህ ጥቅማቸውን ለነኛ የነኛ ፔስት ግን የሚባሉት ችግር ስለሚፈጥሩ ስለሚታዩ ለነሱ መፍትሄ የተባለ ነገር እነኛን አካባቢውን በክሎ ወይም እጽዋቱን መርዛማ ያደርጋል። አንዳንዱ ኬሚካል ሲረጭ እጽዋት ውስጥ ይገባል። እጽዋቱን እነሱ መጥቶ አበባውን ሊቀስሙ ሲሉ መርዝ የሆነ ምግብ ነው የሚመገቡት፣ ሊሞቱ እስከ መሞት ድረስ ያደርግ። ስለዚህ የኬሚካል ርጭት በከፍተኛ መጠን መስፋፋት አንዱ ትልቅ ጫና አድርጓል ተብሎ የሚታሰብ ጉዳይ ነው። የተጋረጡባቸው ችግሮች ከግንዛቤ ያለመኖርና የሚፈጠረው ችግርም ምን እንደሚያስከትል ካለመገንዘብ የመነጨ ነው። ለዚህ ግን ለመፍትሄው መስራትን ይጠይቃል። በጣም ጥሩ ዜና ምንድን ነው? መፍትሄም ማድረግ ይቻላል። በጣም ትልቁ ችግር ችግሩን አለማወቅ ነው። ችግሩን ስናውቅ ግን ብዙ ማስተካከል የምንችለው ነገር አለ። ለምሳሌ ትልቁ ችግር የሚኖሩበትንና ምግባቸው የመመናመን ችግር በተለያየ ምክንያት። ስለዚህ ዛፎችን መትከል ተፈጥሮን መጠበቅ አንዱ ትልቁ መፍትሄ ይሆናል። በተለያየ ምክንያት አስገዳጅ ሁኔታ ተፈጥሯዊ ቦታዎችን የምናጠፋ እንኳን ከሆነ የተወሰነ መተው ለነሱ፣ ምክንያቱም ለመራባትም ለመዘዋወርም ስለሚፈልጉ የተወሰነውን። ያ ማለት ምንድን ነው የሚኖሩበትን ቦታ መጠበቅ ወይም መፍጠር አለብን ማለት ነው። ስለዚህ የተወሰነች ቦታ እንዲቀር ማድረግ ሌላኛው ደግሞ ይሄንን ነገር ተፈጥሮ የሆነውን ነገር ደግሞ ካጣን እነሱ በብዛት የሚስባቸውን አበባዎች መትከል፣ በተለይ በእርሻ አካባቢ እነሱ በብዛት የሚቀስሟቸውን አበባ አይቶ መትከል ሌላኛው የተሻለ መፍትሄ ሊሆን ይችላል። ሌላኛው ደግሞ አርሶአደሮችን የንብ በተለይ አበባ ማተክሎችን የሚያመርቱት አርሶ አደሮች አካባቢ ንብ እንዲኖራቸው ድጋፍ መስጠት በደንብ ያ እንዲኖራቸው ማድረግ እነኚህ ነፍሳቶች እንዲጠበቁ ትልቅ ድርሻ ያደርጋል። ሌላኛው ለመጥፋታቸው ምክንያት ናቸው ብለን ካነሳ ናቸው የተለያየ የመድኃኒት ርጭት መጨመር፣ እንደ ሀገር እርሻው ከመስፋት የተለያየ ኢንቴንሲቭ የሆነ አግሪካልቸር ከመኖር ጋር ተያይዞ ብዙ የኬሚካል ርጭት። ለዛ ደግሞ ያንን መረዳት ሲኖረን ተፈጥሮ ላይ የተመረኮዘ እጽዋት ጤና አጠባበቅ እንዲደረግ በደንብ ክትትል ማድረግ ያ ማለት የተለያዩ ሌሎች ዘዴዎች አሉ። እነኚህን ነገሮች የማይጎዱ ለምሳሌ በጊዜ አረምን ማንሳት፣ በጊዜ የሚያስፈልገውን ነገር ለእጽዋቱ ማድረግ፣ እንደገና ደግሞ ናቹራል የሆነ ተፈጥሯዊ የሆኑ ኬሚካሎችን መጠቀም ግድ ሆኖ ደግሞ እነኚህ ኬሚካሎችን መጠቀም ካስፈለገ ፖሊኔተርን እንደማይጎዱ ማረጋገጥ ያስፈልጋል። ምክንያቱም ኬሚካሎቹ ሲሰሩ ብዙ ጊዜ ሴሌክቲቭ አይደሉም ብለናል። ለዛ ብቻ አይደለም ሌሎችን ሊያጠፉ ይችላል። ግን ኬሚካሎች ላያቸው ላይ ይጻፋል። የተጻፈው ፖሊኔተርን እንደማይጎዱ የተጻፈበትን መጠቀም ግድ ከሆነ ደግሞ እና እንደዛ አይነት ኬሚካል ከሌለ አበባ ባበበበት ሰዓት ባለመርጨት እነኝን ነፍሳቶች መጠበቅ ይቻላል። ሌላኛው ተፈጥሮ ላይ የተመረኮዘ የግብርና ስርዓትን ማበረታታት ለምሳሌ እንደ ጥምር ደን ግብርና እዚህ ሲዳማ ጌዶ ያለውን በሌላ ሲተካ ዝም ብሎ ለማየት በደንብ የተጠናከረ የጥምር ደን ግብርና እንዲስፋፋ እገዛ ማድረግ ያስፈልጋለን ህጎችን ማስተግበር ለምሳሌ የአካባቢ ጥበቃ ደህንነት ከኬሚካል ጋር ተያይዞ የሚገቡ ኬሚካሎችን የሚወጡትን፣ የሚረጩትን ምን ላይ ምን ይረጭ የሚል ህግ አለው። ግን ያኛውን በስነ ስርአት የሚያስተገብር አካል ብዙ አይደለም። ለዛ ነገር በደንብ ቁጥጥር ማድረግና ኢምፕሊመንቴሽኑን ማስደረግ በአጠቃላይ ብዙዎቹ ችግሮች ከዚህ ከክላይሜት ጋር የሚገናኙ ስለሆነ አየር ንብረት ለውጥ እርምጃን በተጠናከረ ሁኔታ ማድረግ እነኝን ይጠብቃል። ለአርሶ አደሩ ግንዛቤ ለማስጨበጥ በዘርፉ ተመራማሪዎች የሚሰሩ የምርምር ስራዎች አርሶ አደሩን ከማስገንዘብና ከማሳወቅ ባሻገር ዘመን ተሻጋሪ ሆነው በመቀመጥ በእጽዋቱና በነፍሳቶቹ ዙሪያ የተዘጋጁ መረጃዎችን ለሚፈልጉ ለሁሉም በተገቢው እንዲጠቀሙበት ያስችላል ዴታቤዝስ ወይም የመረጃ ቋት የምንላቸው ይሄንን ያገኘነውን መረጃ በነፃ ማስተላለፍ ነው። ይሄ ለማን ሊሆን ይችላል? ለተለያዩ ተመራማሪዎች ሊሆን ይችላል። የተለያዩ በዘርፉ ላይ የሚሰሩ ምርምርም ሊሆን ይችላል። ጥበቃም ሊሆን ይችላል። ሌላ ደግሞ ፖሊሲም የፖሊሲም ክፍተት ስላለ ለነሱም፣ ለፖሊሲ ሜከርስ ወይም ፖሊሲ አውጪዎችም ሊሆን ይችላል። ይህንን መረጃ በነፃ ለሁሉ እንዲዳረስ ማድረግ ነው። አንዱ ዛሬ የምናረገው ግንዛቤ መፍጠር ነው። ለተለያየ ህብረተሰብ አካላት ግንዛቤ መፍጠር ነው። በአርሶ አደሩ ማሳ የተለያዩ የሰብል አይነቶችን መትከልና ጥምር ግብርናውን መጠቀሙ የአርካቢብና የነፍሳቶችን መኖሪያና የምግብ ሀብታቸውን እንዲጨምር እንደሚያደርግና ስለ አበባ ዘር ሰሪዎች አስፈላጊነትና ጥበቃ ጥረታቸውን የሚያሳድጉበትን ዘዴ ከግብርናው ዘርፍ ተከታታይነት ያለው የመረጃ ልውውጥ ለአርሶ አደሩ እንደሚያስፈልገውም ያመለክታል። ጥናቶችን እንኳን ስናይ በእኛ ሀገር ላይ ብዙ ነገሮች ይጠናሉ። ለምሳሌ ከነፍሳቶች እንኳን አንጻር ስናወራ ከእጽዋትን የሚያጠቁ ነፍሳቶች፣ እጽዋትን ችግር የሚፈጥሩ በሽታዎች በጣም በብዙ በሰፊው ሲነገር፣ በሰፊው ሲጠና እንሰማለን። ግን ምልከታው ቢኖር ከነሱ ጋር ተያይዞ እነኝም በተጠኖ ነበር ግን ኢቭን ሳይንሱ እንኳን ያናህል ትኩረት ተሰጥቶት ብዙ የተሰራበት አይደለም። የዚህ የፖሊኔተር ጉዳይ ግን በጣም አስፈላጊና አሳሳቢ ነው። አርሶ አደሩም ሁሉም አያውቁም ማለት ቢከብደኝም ግን ብዙ ያለው መረዳት ምክንያቱም የነሱ ተጽዕኖ ቀጥታ እጽዋቱ ላይ የምናየው ነገር በምርት ነው በምርት ደግሞ የሚታጣ ነገር ብዙ ጊዜ ከብዙ ነገር ጋር ስለሚያያይዘው አርሶ አደር ይሄ ነው ተብሎ እንትኑን መናገር ትንሽ ይከብዳል። ግን እውቀት ጋፕ በጣም በተማር ነውም አካባቢ ጥናቶችም ጋፖች አሉ በጣም ። ፕሮጀክቱ ምንድን ነው ፍጻሜ ግቡ የሚለው አንደኛ፣ የግብርና ለግብርና ምርታማነት ማደግ እነኚህ አርካቢ ነፍሳት ትልቅ አስተዋጽኦ ያደርጋሉ ስለዚህ ገበሬው አብሮ እነኝን እየጠበቀ በማሳ ውስጥ የተለያዩ አበባዎችም እነሱ ወይም አዝእርቱም የተለያየ አዝእርት የተለያየ አትክልት ሊሆን ይችላል፣ የተለያየ ፍራፍሬ ሊሆን ይችላል፣ የዱር እጽዋትም ሊሆኑ ይችላል። በመጠበቅ አንድ አይነት ሰብል ባለማምረት በመጠበቅ እነኝን በተፈለገው መጠንና በተፈለገው ብዝሃነት በመጠበቅ ምርታማነቱን እንዲያሳድግ ማድረግ